አንተ ምንም አላጠፋህም፣ ግን ይህን የምልህ ለአንተ ከማሰብህ። አባትሽ መቀራረባችንን አልወደድኩትም። ምንም ከእሱ ጋር የሚያገናኘው ነገር የለም። እሺ። እኮ እና ማን ነው ሄርሜል? ያስፈራርታሽ ነው? አረ፣ እሱም አይደለችም። እና ማን ነው እሱ? ይቅር አልኩህ። በቃ ፕሊስ፣ ያልከውን ብቻ አድርግ። አንቺ እንደሱ የሚልሽ ከሆነ አላገኘሁሽም። ግን አንድ ነገር ብቅ ይለኛል። ምንድን ነው እሱ? ለምን እንደሆነ አላውቅም፣ ግን ሳላገኘሽ ከሆነ እንደ እኔም እኮ በጣም ይደብረኛል። በመጨረሻም ቦቸራ ከፊልሙ እንደሚወጣ ተናገረ። ይህ ቪዲዮ የመጨረሻ የቪዲዮ ነው። ከሄቨን ጋር ካለያዩኝ እና ካራራቁኝ ከፊልሙ ወጣለሁ ማለቱ ተሰምቷል። ሁላችንም እንዳየ ነው ሄቨን ቦቸራን በመቅረቧ አንድ ሰው እንኳን ደስተኛ የሆነ የለም። በእርግጥ አቀራረባቸው የሌላ ነገር ወይም የፍቅር ወይም የጓደኝነት የተለየ ነገር ሳይሆን የእህትማማችነት ወይም የወንድማማችነት አቀራረብ ነበር። ግን ማንኛውም ሰው ሊያምናቸው ወይም አቀራረባቸውን እየወደደላቸው የለም። ሄቨን በጀሪ በኩል ያለውን ነገር አረፍኩ ስትል በሄርሜላ በኩል የሆነ ነገር ይመጣባታል። በሄርሜላ በኩል የሆነ ነገር መልሼ አሳረፍኳት ስትል በጸጋ ትልቅ ነገር ይመጣባታል። የጸጋን ነገር እንግዲህ ማንም ሰው መጋፈጥ አይችልም። ጸጋ የሆነ ነገር አለች ካለች ግን መደረግ ስላለበት ጸጋም ያለቻትም ከቦቸራ መራቅ አለብሽ እና ቦቸራን በፍጹም ልታገኘው እንደማትሞክሪ እፈልጋለሁ ስትላት፣ አንቺ ማነሽ? አንቺ ምንድነሽ? ምኑስ ነሽ? ስትላት የሱ አይመለከትሽም ይልቅ የምልሽን ነገር አድርጊ ስትላት አላድረግም አንቺ ማን ስለሆንሽ ነው እኔን በአንቺ መብት የምታዥኝ ስትል ጸጋ ብድግትልና እሱን አሳይሻለሁኝ ለመሆኑ ግን አንቺ ስለ እኔ ታውቂያለሽ ጠይቀሽ ስለኔ ሰምተሽ ታውቂያለሽ እኔ እኮ ጸጋ ነኝ ጸጋ እባላለሁ ስትላት ጸጋ ይሁን ሽንደው እና ታዲያ ምን አድርጉ ነው ምንስ ሁኒ ነው የምትይኝ? ስትላት እሱን አልደግምልሽም፣ የመፈልገው ከቦቸራ እንድትርቂ ብቻ ነው ስትላት፣ አርቅም በአርቅ ምን ትሰሪ ያለሽ? ስትላት እሱን በህይወቱ ላይ አሳይሻለሁ ወይስ እሱ በህይወት እንድኖር አትፈልጊም? ስትል አስፈራርታታለች። ይህ ነገር የረበሻት ሄቨን ለቦቸራ ትደውልና ቦቸራ በአፋጣኝ እንድመጣ ና እሷ ጋር ለቶሎ ብሎ በቶሎ እንድደርስ ተነግረዋለች። ቦቸራም ልክ እንደመጣ የተቀመጠበት ድንጋይ እስከሚፈነቀልበት ድረስ በችኳሎ ገንዬ ምን ነበር የፈለግሽኝ በማለት ጠይቋታል። እሷም ነገሩን ደብቃ ነገሩ ማን ምን ከሱ ራቂ እንዳላት የሰውን የእሷን የልጅቷን ማንነት ያስጠነቀቀቻትን ሳትገለጽ ቦቼ ከዚህ በኋላ ያለንን ቀረቤታ ቀንስ። ምክንያቱም ወንድም ይሁን ሴትም ማንም ይሁን ምን የኔንና ያንተን ቀረቤታ ማንም ሰው ሊቀበለውና የወደደው አንድም ሰው እንኳን የለም። ስለዚህ አሁን ያለብን ነገር መራራቅና። ያለንን ቀረቤታ መቀነስ አመቀነስ ነው ስትል ነግረዋለች። እሱም ምን አጥፍቼ ነው፣ ምን አድርጌ ነው ወይስ ምን አስከፍቸሽ ነው ቢላት፣ እሷ ግን ምንም እንዳላስከፋትና ምንም እንዳላደረገ ወይም ምንም አይነት ነገር እንዳላጠፋ ነግረዋለች። እሱም ይህ ነገር አላሳመነውም። ይመለስና አባትሽ አዩን እንዴ ስንጫወት ወይስ አባትሽ ይሄንን ግንኙነት አይተው አልወደዱትም፣ አስጠነቀቁሽ፣ አስፈራሩሽ ቢላትም ይህ ከአባቴ ጋር የሚገናኝ ጉዳይ አይደለም፣ ከአባቴም ጋር አይደርስም። ይህ የህይወት ጉዳይ ነው ስትለው ድንግጥ በማለት የምን የህይወት ጉዳይ ስትለው እሷም እንግዲች ሄቨን ጸጋ እንዳስጠነቀቀቻት በህይወት እንዲኖር ከፈለሽ ተሱራቂ ነበርና ያለቻት ያን ነገር በማስታወስ ይህ የህይወት ጉዳይ ስለሆነ ነው ከአንተ መራቅ ግድ የሆነብኝ ስትል ነግረዋለች። እሱም ይሄ ነገር ስላልገባውና ስላስደነገጠው የምን የህይወት ጉዳይ ነው የምታወሪው? ቡዬ እያስጨነቅሽ ነው ሲላት፣ እሷም ድርቅ በማለት የሰውየውን ማንነት ጸጋ እንዳስጠነቀቀች ሳትነግር፣ እንደው በደፈናው ግንኙነታችንን እንድናቋርጥ ብቻ ነው የምንፈልገው ትለዋለች። ማቋረጡንስ እሺ እናቋርጣለን። ነገር ግን አንድ ነገር ማወቅ ትፈልጋለሽ፣ አንድ ነገር ወይም እንድታውቂልኝ እፈልጋለሁ ሲላት፣ እሷም በተሰበረ ልቧ ምን ነበር ስትለው፣ እሱም ሳንቺ ስርቅሽና ወይም አንቺን ሳላገኝ ስቀር ስውልና ሳመሽ በጣም ይጨንቀኛል፣ እሱ ደግሞ ምን እንደሆነ አላውቀም ብሎ ይነግራታል። እሷም የስሜት እሷ ጋር ና እሷ ጋር እንደሚፈጠር ተነግረዋለች። እኔም እኮ ልክ እንዳንተ ሆነ ግን ስላቸገረኝ ነው ግደታም ስለሆነ ነው ትለዋለች። ሽመላየቱን ስንለያያለን ግን ያስጠነቀቀሽንና ያስፈራራሽን ሰው ሄርሜላ ናት ያስጠነቀቀችሽ ወይስ ጀሪናት ቢላትም እሷ ከሁለታቸው አንዳቸው እንኳን አይደሉም። እሱ ሚስጥር ነው አልኩህ፣ አልነግርህም በማለት ለቦቼ ቦቼን ጋ እንዳትቀርብ ያስጠነቀቃትን ሰው የጸጋን ስም በመደበቅ ተለያይተዋል። በጣም ምላስ ላስበስቶባቸው። በዚህ ያ በዚህ ያ በዚህ ይሄ እንዴ! ለምን? ልጆቹን ግን አይተዋቸውም። መቀራረብ ብርቅ ነው እንዴ? ምንድን ነበር እውር ቤት አንድ አይና ብርቅ ነው ይባላል። እንዴ በእነሱ ተጀምሯል እንዴ መቀራረበ። ማንኛውም ቤተሰብ ለቤት ያድስ ከሆናችሁ፣ ላይክ ማድረጋችሁን እንዳትረሱ እንዲሁም ሰብስክራይብ ማድረጋችሁን እንዳትረሱ። አበረታቱኝ፣ አግዙኝ። የጸጋ አላማ እንግዲህ አንድ ሁለት እያለ እየተሳካ ነው ማለት ነው። እናቦችንም አላይታለች ሄቨን እናቦችን እንዲሁም ደግሞ የቤዚን እና የያሬዲን ፎቶ ለወይዘሮ አመል አመልማል እንደምትሰጥ ለቤዚ ነግራታለች። ስልክ ደውላለች። ቀጣይ ቪዲዮ ላይ የምናየው ይሆናል። እኔ ግን ሌላውም ነገር ተውጦልኛል፣ ግን የቦቼ ነገር ምንም አተዋጠልኝ። ሄቨንን እና ቦቼን ለምን አይተዋቸውም? እነሱ በንጹህ ልባቸው የተቀራረበት ወንድምና እህትነታቸው ሲያስቀና፣ ሲዋደዱ፣ ሲተያየቁ፣ የእሷ ብቸኝነት እሱን ሲያሳስበው፣ የእሱ መጥፋት እሷን ሲያሳስባት፣ ያኔ አሪፍ ነበሩ። ለምን አይተዋቸውም? አላቅም። ለማንኛውም ማንኛውም የቦቼና የሄቨን መራራቅ ለጀሪ ቅን መንገዷ ስለሆነ ደስታዋን እየቦረቀች ብትገልጽም፣ ግን እንዴት እንደተለያዩ በምን እንዴት ተለያዩ ልትነግራት አበደን በጭራሽ ፈቃደኛ አልነበረችም። ምክንያቱም ሄቨን ከቦቼ በመለያየቷ እጅጉን በጣም ደብሯት ነበር፣ አስጠልቷት ነበር። የቦቼ መፊት እንግዲህ ወዲያው እንለያይ ወይም ያለንን ግንኙነት እናቋረጥ ስትለው ፊቱ ቅይር እንዳለ አይተን ነበር። ምክንያቱም በውስጣቸው እምነትን ጓደኝነትን ይዘው ስለነበረ እሷንና እኔን ሊያለያየን የሚችል ምን አዲስ ነገር አለ? ወይስ ምን ተፈጥሮ ነው? ወይስ አባቷ አይተውን ነው? ወይስ ሌላ ሰው ማን አስፈራርቷት ነው? የሚል ጥያቄ ለብዙ ጊዜ ተመላልሶበት ነበር፣ ግን ለጥያቄው የሚሆን መልስ አላገኘም። ቀጣይ ቪዲዮ ላይ የምናየው ይሆናል፣ መልሱን አገኘ ወይስ አላገኘም። እኔም እንደዚሁ ለቤት አዲስ ከሆናችሁ ሰብስክራይብ እያደረጋችሁ አበረታቱኝ። ቀጣዩንም ቪዲዮ የሚካሄደውንና የሚደረገውን እየተከታተልኩ ለእናንተው ለቤተሰቦቼ አመጣላችኋለሁ ማለት ነው። ሄቨንና ቦቸራ ወደ ድሮ ጓደኝነታቸው ድምጻችን ይሰማ ይመለሱ ማለት ነው። እነሱ በጣም ያምራሉ፣ ጓደኝነትን ያሳያሉ። ጽኑ ጓደኝነትን ወደፊት እንማርባቸዋለን ብዬ አስባለሁ። ለማንኛውም ወደ ጓደኝነታቸውና ወደ ውደታቸው ይመለሳሉ ብዬ ተስፋ አድርጋለሁ። እስከዛ ለቤት ያደስ ከሆናችሁ ሰብስክራይብና ላይክ ማድረጋችሁን አትርሱ። በቀጣይ ቪዲዮ እስከምንገናኝ ወዳችኋለሁ። ሰላም አሌኩም።